ሰሙን እየመረውላችሁ ነበርኩት እኔ ጽጌሮ ያልነበሩ ጎሻ የኛ ፕሮግራም አድማቂ አንቺ የሄድሽበት ሁሉ እኮ ይደምቃል ማለት ነው። እድሜሽ በሙሉ እይድመቅ እውነቴ ነው የምልሽ። እንግዲህ ሩታየ እህቴ ናት ጓደኛችን ናት ብላ እንግዲህ ፕሮግራም አዘጋጅታ የጾታ ቀን ታወቀ። አብርሃም አሁን የልጅ አባት ሊሆን ነው ማለት ነው። የፈጣሪ ያለ ዛሬ ቲክቶክ ሰፈር የለቀቀው ቪዲዮች ባያችሁት እና ጉዳችሁ በሰማችሁ እና ለማንኛውም እንኳን ደስ አላችሁ። አዎ እውነቴ ነው የምላችሁ እና ምን አለመሰላችሁ ይኸው እድሜ ለሷ ምኞቴ ተሳካ፣ እንደዚያ አለ ምኞቴ ተሳካ እያለ እንግዲህ ዘፈነላት ማለት ነው። ወጋየው ዘንድሮ እያለ በፍሬ ልባረክ ነው እያለ ነበረ። ይሄንን ካወቀ ምናንዘላዘለ ምናንዘላዘለ ጋች እንትን አልወለደም። እውነት አልወለደም አልወለደም በዛሬ በተላላጥክበትም ማለት ነው። እኔ አብርሃም፣ መላላጡ ነው መላላጡ ነው የሚያስጠላኝ እንጂ የሁለታቸውም ስራ አንድ አይነት ነው። እውነቴ ነው ምላችሁ። ሰላም አሌኩም ረመቱላ በረከቱ ድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ ሸር ሰብስክራይብ እያደረጋችሁ ከመጨረሻ ተከታተሉ። ዛሬ እኮ ሄድኩበት እኮ ጋይስ ሄድኩበት። ገና ነጊም ተላለጠህና ነይ እሄድብሃለሁ። እውነት እሄድብሃለሁ። እና ውድ ቤተሰቦች ለማንኛውም ልጃቸው ወንድ መሆኑን ተነገረ። በዛ ላይ ደግሞ ቀናት ነው የቀረት ልትወልድ ነው እያሉ እንግዲህ ፕሮግራም በቃ ይቀጥልላችኋል። እሺ ጋይስ እውነቴን ነው የምላቸው ይቀጥልላችኋል። እና እኔ እኮ ብያቸዋለሁ፣ ፕሮግራም ብዙ ፕሮግራሞች አሉ። መልስ ራሱ በልተዋል፣ አንድ በሬ ቀጥቅጠው በልተዋል። እነ ጸጌም አሉበት ፕሮግራሙ ላይ። ተው ብንላቸው፣ ውሸታም ውሸታም። እሻው የምንልትሉ ነው ሲለቀቅ ፈጣሪው ትዕግስት ውስጥ እንደ አንድ በሬ ነው ቀጥቅጦ ይጣል። አልተለያዩም ስትባሉ ውሸታም ትላላችሁ። አልተለያዩም አልተለያዩም። እንግዲህ እኔ አልምልላችሁም፣ በሃይማኖት የውነት ነው አልምልም። ለምን እምላለሁ? አልምልም። እና አልተለያዩም ስትባሉም እንግዲህ አታምኑም። ግን እኮ እዚህ ጋር እሱ የሚጨማለቀው ነገር አላውቅም። ረሱን ተውትና ማለት ነው። እሷ ሁለት ልጅ ያላትን ሴት ስትላላጠ እንትን ያላላቸው ለአብርሃሙን ተውት። እሱ እኮ ወንድ ነው በቃ ማተራብስ። አይ ወይኔ የበላቸው የአብርሃም ልጅ፣ በዛ ላይ ወንድ ነው። ጋይስ ፈጣሪ ሆይ ከአብ ከአብርሃም ከአብርሃም አይነት ሰው አረ አይደለም፣ እንደዛ አይደለም የሚባለው። እናንተ ከአብርሃም ባህሪ ሰው ነው። እውነት የአብርሃም ባህሪ እንዳትሰጠው፣ እውነት ነው ብላችሁ። በዛ ላይ ወንድ ሆኖ የአባቱን እንትን ባህሪ እንዳይወርስ፣ የምሬ ነው ብላችሁ። የአብርሃም ደጋፊም የሩታ ደጋፊም እንደዛ ብላችሁ ጸሎት አድርጉላቸው። እውነት ነው ብላችሁ ልጁ የአብርሃም ባህሪ እንዳይወርስ ማለት ነው። አዎ የሩታ ባህሪ ቢወርስ ይሻላል። ምክንያቱም ወንድ አታመጣም እሷ ማለት እንደ አብርሃም ዛሬ እኮ በመኪናው ተሰቅለ ቁጭ ብላ እኮ ሲስባት እንደዚ ሲያወርዳት ነበር እኮ እንደ አጠገባችሁ በሆን ሁለታችሁ ማናታችሁ ነበረ። በእርግዶ እመጣለሁ፣ እውነቴን ነው ሙላችሁ እና እንደዛ ሲያደርግ ነበር። የአብርሃም ባህሪ ማያሳየ እንደ አብርሃም። ይሄ ቪዲዮ ጉድህ ሊያይ ነው፣ ለዛው ወንድ ልጅ፣ ለዛውም ወንድ ልጅ ከነቃጭላ ዱብ ልደረግልህ ነው። በዛ ላይ ደግሞ ያ ይሄ ቪዲዮህን የምትለቀውን ሊያይልህ ነው ወይ። ጉድህ ፈላ፣ ጉድህ ፈላ። እንደውም እንኳን ወንድ ሆነ፣ ጋይስ፣ እንኳን ወንድ ሆነ። ለምን መሰላችሁ? ወንድ ቶሎ ይጎረምሳል፣ ከዛ አባቱን ቀጥቅጦ ይጥላል። እናቱ እና ስትበደልበት አይፈልግም። ባይዘው ወይ ማለት ነው። ሴት ልጅ አባቷ፣ ወንድ ልጅ ደግሞ እናቱ ነው የሚፈልገው ማለት የሚወደው አሁ አብርሃም። ስለዚህ የአብርሃም ልጅ በጋሽ የውጣ እውነት ነው ብላችሁ ረጋ ያለ ሰከን ያለ ሰው፣ ከሰው ጋር ተግባቢ፣ በዛ ላይ ደግሞ የሚመርቅ። ይሄንን እኮ ኬት እንደመጣ ምናቀው ታሪክ የለም። እውነት ነው። ድሮ እኮ እንደዛ አልነበረም ከየት እንደመጣ አላውቅም። እውነት ነው ምላቸው። እቺ ናት ከመጣች በኋላ የበከለችው እንግዲህ። ጋይስ ያው አያች አይደለ ሩታ በውጭ በኩል ያው እየመጣች ነው ሲባል አብርሃም ምን እንዳለ ፈገግ አለ እኮ ጋይስ። እውነት ነው ፈገግ በቃ የሌለ ፈገግታ ያሳየ እና እሱም አልተደሰተም፣ ተናዶ ነው ትላላችሁ እኮ የሜዳ አህያ ደጋፊዎች እነሱ አንድ ላይ ናቸው። እናንተ ምናን አንቀበልም ብላችኋል እንጂ እና ምንድነው ያላችሁኝ? ቅድም በሰራዎች ቪዲዮ ራሱ፣ እሺ የበዓል ቀን ፏ ማለት መደሰት የለባቸውም ወይ? የትኛው ሃይማኖት ነው የሚከለክለው? አላላችሁም? እውነታችሁ ነው። እናንተ አሁን ሃይማኖት ሃይማኖት አጫውቷችሁ ነው እንዴ? እኔ ጋ መታችሁ የምትኮምቱት? አረ መጀመሪያ ተማሩ። እውነት እንዴ? የትኛው ሃይማኖት ነው ታዲያ ተላላጡ ዝሙት ፈጽሞ በአደባባይ ወንድ ወንድና ሴት ተላላጡ፣ ባለትዳሩም ሆናችሁ ተላላጡ፣ አመንዝሩ ያለው የትኛው ሃይማኖት ነው? ሀራም ነገር ፈጽሞ ያለው የትኛው ሃይማኖት ነው? የትኛውም አለ ብ ተደሰቺ እንጂ ወታሽ፣ በአደባባይ መጥፎ ነገር አሰራጭ ያለ ሃይማኖት የለም። ለማንኛው ውድ ቤተሰቦች እነሱ እኛን ማናደድ ነው የተነሱት። የምሬ ነው ምላችሁ። በተለይ አብርሃምና ያቺ የሜዳ አህያ እኛን ለማናደድ ነው የተነሱት እንጂ እኮ እነሱ ሰላም ናቸው። የቤተሰብ ትውውቅ አድርገዋል። ብዙ ነገር ማለት ነው። አያቱ ቤት ወስዷታል። ቪዲዮ ቀርጿል። እናንተ ቆሻሻ ቪዲዮ ይፖስታሉ ብዬ ስጠብቅ ደስ የሚል ቪዲዮ አልፖስትም። የምር ከዛችኝቶ ሲንዘላዘል አምጥቶ ይፖስትልናል ብዬ ነበረ ግን የለም። እንደ አንተ ልጅ ጨጓራችን እንደ ጨረስከው ጨጓራ ይለቅ አይደለም። ልጅህን አሳድግበት። እውነቴ ነው። እና ውድ ቤተሰቦች እንግዲህ እኔ ካሁን በኋላ አልሳደብም። በቃ እውነት አልሳደብም። ካሁን በኋላ እንደነችና እነሱ አብረው እየኖሩ እኔ እውነቴ ነው የምላችሁ ቤተሰብ አብርሃም እና ሩታ ማለት ነው። በዛ ላይ ደግሞ አብረው እየጠዱ የቤተሰብ ትውውቅ አድርገው ቤተሰብ ችላ ያለ ምን አገባን እንዲመለከተናል፣ አይመለከተንም ግን ማለት ነው። ጋይስ፣ ልጁ ብቻ በአብርሃም ባህሪ እንዳይወጣ። አዎ ይሄንን ጸሎት፣ አድርጎላቸው የምንራይ ነው የምላቸው በአብርሃም ባህሪ በጭራሽ እንዳይወርስ እና ጸጎሻ፣ ምን ግን ያው ፕሮግራሙ እያመራችሁ ነበረ ከጅምሩም እስከመጨረሻ መጨረሻ። ዋው እናተ ሰርግ ሲኖርባችሁ የሆነ ፕሮግራም ሲኖርባችሁ፣ ጸጎሻ እንደውላችሁ ጥሯት። በቃ የምታደምቀው እሷ ናት። ድምቅ ሽብርቅ ታደረገዋለች

አንቺ ራሱ እኮ ስለመለያየታቸው ማለት ነው፣ አጣፍጣ አወራችሁ እኮ አጣፍጣ ቀመማ ማለት ነው። የፈጣሪ ያለ ሁላችሁም ቀመማችሁት፣ እሺ አጣፍጣችሁት። መደረሻችን የት ነው? እኛ ልናምናችሁ እና ጸጌ ራሱ አሳመረችና ና አወራችሁ እውነቴ ነው ምላችሁ ግን እኮ ያልተለያዩት ነገር አሳምር አወራችሁ። እኔ ፕሮግራም ስለምታደምቂ ምንም ስለምት ምንም አለለሽም። አዎ እውነት፣ አንቺ ፕሮግራምም ታደምቂ ያለሽ እዚህ ጋር ወሬውም ደግሞ አድምቀሽ፣ ቀመመሽ፣ አወራሽ ከሱም ጭምር ማለት ነው። ለዛም ነው እኮ አብርሃም መርጦ ይህን ፕሮግራም ተዘጋጅቶ እነሱ፣ ማን ያዘጋጀው ፕሮግራም ምን ያልናገር ምንም ነገር እና ቤተሰብ ራሳቸው ናቸው። ሁለቱ ማለት ነው። ከዛ በኋላ ጸጉሻ ሳምራ ስለምታወራ ስለምታደምቅ ፕሮግራም ጠሯት እዛ ጋር ከተቷት። በቃ ይሄንን ፕሮግራም ቀወጣችሁ ማለት ነው። ከዛ እናቷ ቤት በደሩታ ቤት ያው ዝግጅቱም ላይ እንደዚህ ስትቀውጥ ነበረ። የና አብርሃም ቤተሰብ ተደስተው ነው ምን ብለው በቃ እንዴት ልበላቸው። የሚያምር ቪዲዮ ነበረ አልተፖሰተም ግን፣ ከዚህ በኋላ ይፖሰትላቸዋል። እናንተ አሁን ምን ብላችሁ ነው የምትታረቁት? ስልዛሉች እና እያቸው አይደለም፣ በፕሮግራማቸው በአብርሃም ደስታ ምናምን እየተገኘች አይደለም ማለት ነው። እና እሺ በቃ አንተ ሚጥሚጣ ቢጣ ይሆንክ ልጅ ማለት ነው። አሁን ይሄንን አቁምና ሩታ ከወለደች በኋላ ተንዘላዘር ከፈለክ ማለት ነው። እስከዛ እኛ ጨጓራችን መጠገን ስለምንፈልግ ተረጋግተ ቁጭ በል አንተ። ከተመልካች ጋር ነው እንትን ለሄደ የተጋባው ግን እኮ ዝሙት ነው፣ እውነት ዝሙት። ከዝሙት እኮ አይደናነሱም። በዛ ላይ እሷ እራሱ ፈጣሪ ሆይ ትግስቱን ስጠኝ። እንደው ምን አይነት ባል ነው የሰጠሽ? ምን አይነት ባል ነው ያለሽ? የፈጣሪ ያለ የትኛው ባል ነው እንደዚህ የሚያደርገው? በዛ ላይ እኮ እሷ እኮ ቤተሰብ የምሬ ነው ማለት አልታወቃትም እንጂ እኮ የወደ ኋላ ህይወቷ ወደ ኋላ ማንነቱ እኮ እየገደለች ነው። ልጆቿ ለልጆቿ እኮ መርዝ ነው እያስቀመጠች ያለችው የማይረባ ቪዲዮ እየቀረጸች እየፖሰደች። አንቺማ ደህና ልጅ ደርሶልሽ ልጅሽ ቀጥቅጦ የሚጠለሽ ያደርገሽ ቤተሰብ እንደሆነ አምጻሻል። ሲጀመር ቤተሰብ የለሽም አንቺ ሜዳ አህያ የሜዳ አህያ። እውነቴን ነው የምላችሁ። እና ለማንኛውም ግሬስ ፋሚሊ እንኳን ደስ አላችሁ። ምን ሆኖም እንኳን ደስ አለን። ዛሬ እኮ ቲክቶክ ሰፈር እንደዚህ ሲላላጥ ነበር አትሉም? እንኳን ደስ አላችሁ። ያው ይተዋወቃሉ ብዬ ነው ግን እኮ የሚላላጡትን ነገር አላውቅም። ቤተሰብ የሚያውቁት ማያውቁት አላውቅም፣ ግን አብረው እንደሚኖሩ ቤተሰብ ትውውቅ እንዳደረጉ ቀጥቅጠው አንድ በሬ ቀጥቅጠው እንደበሉ ይህንን አምናችሁ ተቀብሉ። እኛ ስናወራችሁ ውሸት ይመስላችኋል። ውሸት አይደለም፣ አይደለም። በቃ ተለያይተዋ ለምትሉም አላችሁ እንዴ ከተለያዩ በመጀመሪያ ደረጃ የምናውቀው እኛ ነን። ወጥቶም ሲገቡ በመጀመሪያ የምናውቀው እኛ ነን። ማለት ወደ አዲስ አበባም ሲመለሱ በመጀመሪያ የምናውቀው እኛ ነን። ሩታ የትም እንደምትወል በመጀመሪያ የምናውቀው እኛ ነን። እነግራችኋለን፣ ወሬ ለማድረስ ዝግጁ ነን እኛ ማለት ነው። እነሱ ግን በውሸት እንግዲህ ተክነውበታል ማለት ነው። ቤተሰብ ለነገሩ እኮ ለተመልካች ክብር የላቸው መሆኑ ነው ምላቸው። ተመልካች እንዲሳደብ ታደርጋላችሁ። በተለይ እኔ ይሄ ሰሞን በቃ ስድብ ጠምቶኛል። በተለይ እቺ ሴት እቺ ዘልዛል አሳዳጊ የበደላት እና ውድ ቤተሰብ በቃ ይሄ ነው ያለው ነገር። እንግዲህ የልጃቸው ፆታ አውቀዋል። እንግዲህ አሁን አብርሃም በቃ የልጅ አባት ሊሆን ነው ማለት ነው። ፈጣሪዊ ትዕግስቱን ስጠኝ። እንዳው እናንተ ባት ወልዱት ነበር የሚሻለው እውነት ሁለቱ ስተፎረላ ውለዱ፣ ውለዱ። እናንተ ከክብራችሁ እኮ ገንዘብ አስበልጣችኋልና ምን እናደርጋችሁ? እኛ ምን እናደርጋችሁ? ልጅ ውስጥ ምን ባደረገ ይወለድ እንጂ ይፈጠር። ይህ ያው ጉዳችሁን ያየዋል፣ ቪዲዮ ማለት ነው ሲያድግ። እውነቴን ነው የምላቸው። ይህ ለማንኛውም ሰላም ሁኑልኝ ቤተሰብ።